እነዚያው የከፈለ ነው የሚገባው። ሄኒ ሄኒ፣ ወይ ትሬኒንግ አሁን እንጀምር አይደል? ምን ትሬኒንግ? አዎ ይኸው ማሟሟቅ፣ ማሟሟቅ አዎ፣ አዎ፣ ገና ነው ግን አ ቶሎ ቶሎ በልና ካልሆነብኝ እንጂ ደርሻለሁ። ሄኒ ወጥተህ ተቀበለኝ መንገድ ላይ ልክ ከመኪና አስወርድ፣ ልጆች እንዳያስቸግሩኝ ፎቶ ምናምን ብለው አንተ እና ናሆም እራሱ በጋርድ ነው የገባሁት። እኔ እኮ በጋርድ ነው የገባሁት፣ ሻንቆ ባለፈው በር ምናምን እንድትከፊልኝ። የከፈልኩሽ ብር እኮ ለባለፈው ብቻ አይደለም አይደል? የቱ ጋ ነው ቶሎ ኳስ ተጫወቱና ምግብ ምናምን እንብላ፣ አይሻንቆ አንተን ግን ባይዘይ ምግብ እያሳዩ ወስደው እንዳያርዱ እፈራልሃለሁ። ምን አልከኝ? እንደ በግ በግን ሳር እያሳዩ ወስደው እንደሚያርዱት እና እኔ ምን አረጉ። አንቺንም ምግብ እያሳዩ የሆነ ቦታ ወስደው ምን እንዳያረጉ፣ እንዳይደፍሩሽ። ሴት ምን ያደረጉኛል ስታስበው ሴቶቹ እንዳይደፍሩሽ። አረ እንደዛማ፣ አሸወይናል እሱማ። ምን ምግብ ያስፈልገዋል? አይነግርህም። ይሄ እኮ በጣም በዓል በለው እኮ። እንደዚህ አይነት ነገርማ የት ተገኝተው? አይ፣ አረ ይባርኒታ ሻንቆ አንዱ ሌባ ማለት ነው። አንተ መንገድ መራዘሚያ እያደረከ ነው እንዴ? በቃ ዘውጣልን ከላይ ብና ቶሎና። አንተ በጣም ነው የምትመሳሰሉት ጋር እያት እያት፣ በእናትህ ምን አይነት ሰው ነች? መስቀላይም አልገቡማ ተጨንቀዋል እኮ አታይም። እንደ በኋላ ከላይ በኋላ ምግብ እንበላለን። እንደ ማላንጅራዬ ወንድሜ፣ አይ እኔ የምልህ ያለው ሰው እና አንጅራማ እግዚአብሔር

ለነገሩ ባለፈው የእኔ አንቴ የለም። አሁን አልሽ፣ አሁን ሻንቆ እንደዚህ ባይዜ መንገድ መኪና ስነዳ ምናምን እንደዚህ ላይፍ ግቢ እና መደበሪያ ታደረግኛለች። ከላይፍ ስንወጣ የሆነ ነገር ገለብጣለሁ እኮ ያ ፊክስ አድርጌ ታዲያ እንጂ ችግሩ አንተ አትከፍልም ሄኒ ላይ በደል አድርሰህበታል እንደ ከልቡ ነው ያለው እንደዚህ አንተ እኮ አትከፍልም ማለት እንዴ አንተ ችግሩ አንተ አትከፍልም ማለት እግዚአብሔር ነው እኔ ምንም አይደለም። እዚህ ጋር አይ እኔ አንተ ጨጓራየን ከሰውዬ ካልመጣ ነው ከላይ እዚህ ጋር የሆነ ነገር ሰላም ጋርዶቹ ለማን ነው የመጡት? በእኛ ነው። እኔ አሁን በጋርድ ልጣ የሚያስቸግሯችሁ ሁለት ጋርዶች መድብላችኋለሁ። ስቲፍን የሆንኩ ነው የሚመስለው። የስቲፍ ጋርድማ ምንም እኮ አኬን በላት አክሊሉ እግዚአብሔር ምስክሬ ነው። አራት ጋርዶች አሉ። አራት ጋርዶች ለእኛ ነው። በቃ እኔ ለእናንተ ለወንድማችሁ ለምን እንዳመጡት እርቦኝ